እዚህ ላይ ግን ስለ ትዳር አወራለሁ ስለ ፍቅር ግንኙነት አወራለሁ ትክክለኛ ፍቅር ግንኙነት ጤናማ ስለ ጤናማ ፍቅር ግንኙነት አይኖ እንደ ጎዳሽ እረዳለሁ አይኖ እንደ ጎዳች ይህንን ስል ጥላችሁን እያባባስኩኝ ሳይሆን ሰዎች ሰዎችን ሊጎዱ ይችላሉ ሲረዱም ሳይረዱም ሲገባ ሳይገባቸውም ገብቷቸውም ሰዎች ሊጎዱ ይችላሉ እዚህ ፔን ውስጥ ያለን ሰው ዝም ልለው አልችልም ኦር ቀጥታ ወደ ጉዳዩም ልገባ አልችልም ፔኑን እረዳለሁ በቃ ያለህበትን የመታለል የመሸወድ ስሜት እረዳለሁ ያለሽበትን የበታችነት እንዲሰማሽ፣ አለ ወርዝለስ የሆንሽ እንዲመስልሽ ያረገሽን ስሜት እረዳለሁ። በነገራችን ላይ የታመመን ሰው የተጎዳን ሰው የተደበረን ሰው የመጀመሪያ ትልቅ መድኃኒቱ ምንዶ ታውቃለህ? መጎዳቱን አንደርስታንድ ማድረግ ነው። ሌላ ነገር አለ አክኖሌጅ ማድረግ ካላረክለት ማለት ነው አይሰማም። ለዛ እኮ ነው አሁን በብዙ መንገድ ሰዎች ከሰዎች የማይግባቡት፣ ህመምን አይደለም የሚረዳ፣ የራሱን ሀሳብ ለመንገር ነው የሚሞክረው። ተረተኛ አይ አይኖ ዩር ኢምፔን ማለት ይቅርታ ራሱ ከመጠየቅ በፊት አይኖው እንደ ጎዳውሽ ማለት ትርጉማል አይኖው እንደ ጎዳውህ ማለት ትርጉም። መጀመሪያ ያ ሰውዬ ልክ እንደነበረ መናደዱ አክሰብት ማድረግ ያስፈልጋል። ተረተኛ አይደለም፣ የመጀመሪያው እሱ ነው። በቃ እዛ ፔን ውስጥ ያለን ሰው እዛ ህመም ውስጥ መሸወድ ውስጥ ቺት የተደረገበት አይደለም፣ ቢትረ እየተደረገ የተደረገች ብዙ ኤክስፔክት ስታረግ ትዳር ስታስብ የተከዳች ብዙ ኤክስፔክት ሲያረግ ቤቴን ብሎ ሲሯሯጥ ሌላ በጎን የገባበት ብዙ ችግር ያላል። ሪሌሽንሽፕ ውስጥ አሁን ይሄ ያኛው ይበልጣል ይሄኛው ይበልጣል ሳይሆን ፖይንቴ የመጀመሪያው ስቴፕ ነው። እንደ ኪሩቤልነቴ አይ ነው ዩረን ፔኑን አንደርስታንድ አደርገል። ኤቭሪ ታይም አይንሽን ኦር አይንህን ክሎዝ ስታረግ ሜሞሪው እንደሚመጣ አውቃለሁ። የእነዚህ መጥፎ ነገሮች መጥፎ ስሜቶች፣ ኤቭሪ ታይም ነገሮችን ስታረቅ፣ ኤቭሪ ታይም ምግብ ስትበላ፣ ኤቭሪ ታይም ማይሆን መዝናኛ ቦታ ስትሄድ፣ ብዙ ሜሞሪዎች፣ ብዙ ትውስቶች፣ ብዙ ቁስሎች እንደሚኖሩ ይረዳሉ። ምን ጥያቄ የለውም። ከሰው ጋር አብረህ ካሳለፍክ ብዙ ማስታወሻ ይኖርሃል አይደል እያንዳንዷ ያወራሃት ዲስከሽኑ ራሱ እኮ በፔን ሰዓት እንደ ሰብታይትል ነው የሚመጣው ይወት ላይ አይደል እንደ ሰብታይትል እያንዳንዷ ቃል የተገባባሃት ነገር እያንዳንዷ ያዳመጥካት ሙዚቃ እያንዳንዱ ያረከው ነገር እያንዳንዷ አብራችሁ ዋጋ የከፈላችሁ እያንዳንዶቹ ልጆቻችሁን ስታጫውቱ ልጆቻችሁን ስታጡ ወሬቨር ባለትዳርም ከሆናችሁ ሰው ከሰው ጋ ሲኖር ይጋጫል ጥያቄ የለውም። ይጎዳዳል። የመጀመሪያው ስቴፕ ደጋግሜ እንደተናገርኩት መጎዳታቸውን አክሰፕት ማድረግ ያስፈልጋል። በቃ ተጎድቷል። እነዚህ ሰዎች ኢምፔን ናቸው፣ ተረብሸዋል አይደል? ተጨንቀዋል። ሶ የመጀመሪያው ስቴፕ ይሄ ነው ለኔ። እኔ ነኝ አሁን ስለ ሁለታችሁ እያወራኋለሁ። ሰው እረዳሻለሁ፣ እረዳሃለሁ፣ ጭንቀታችሁን፣ ድብርታችሁን። ትወደዋለች ግን ይሄ ስህተት ኮንሰንትሊ ረብሻታል። አብራ መሆን ትፈልጋለች ግን ስህተቱን መተው አልቻለችም። አብሯት መሆን ይፈልጋል ግን ሜሞሪ ከበደው። ተረተኛ ስተቱ ገበረ ግጭቱ ገበረ የታገሰችው የታገሰችው የታገሰችው ለረጅም ጊዜ አሁንም ይደገም መሰላት። ረተኛ የቻላት የቻላት የቻላት የቻላት አሁንም ብዙ ጊዜ ይመከራላል። ወንድ ልጅ ና ቆፍተን በል ቆራጣ ሶፍት ሲሆን ሲያዝንላት ሲቸገር ማይረባ መሰላት። አትረባም የሚባለው ይሄ ማይረባ ተደርጎ መቆጠራል። እሱ የሚረዳውን የታመመ ሰው የሚረዳውን ነው የማወረው። እሱ የሚረዳው አይደለም። ብዙ ይቅርታ ማድረግ፣ ብዙ ትበትትና ማዋራት እንደወንዱ ጓ ለማለት እንደወንድ ባህሪ ትክክል ነው እያልኩ አይደለም እንደዛ አለማለት እንዲመስልህ ያደርግሀል። አንተን አ ምን ስላደረኩኝ ዝቅ ስላልኩኝ ብለህ እንድታስብ ያደርግሀል። ተረተኛ ረዳሉ ትፈልጋታለህ፣ ግን የሆነ ማታከብርህ ይመስልሀል። የሸወደች ስለሚመስልህ ያን መቀበል ያቅትሀል። አንድ እውነት ምነግራችሁ ግን፣ ይቅርታ ማድረግ ለሰውየው ሳይሆን ይህን ብዙ ቦታ ሰምታችሁት፣ ለራስ ነው። ይቅር እንደምንል ይቅር በለን። ይህን የሆነ ሰባኪ ሲያስተምረው ሰምቻለሁ። የእሱ ነው ክሬዲቱ በቃ መጀመሪያ ያስቀደመው ነው። ይቅር እንደምንል እኛ አለ ይቅርታ። ሶ ከላይም ብታስበው ይቅርታ አማራጭ የሌለው ነገር ነው። አይኖን አሁንም ደጋግሜ ስለ ፔናቸው አክሰብት ያረኩት አንዳንድ ነገሮችን በሰውኛ ይቅርታ ለማድረግ ከባድ ስለሚመስሉ ረስቶ አብሮ መቀጠልም አስቸጋሪ ስለሚመስል ነው። ቀላል አይደለም ይቅርታ ማድረግ፣ ግን ይቅርታ ማድረግን መፍትሄ ነው። ዲዩ ቲንክ፣ ብዙ አመት የኖሩ ባለትዳሮች፣ ብዙ አመት በሪሌሽንሺፕ የቆዩ ዲዩ ቲንክ ሳይጣሉ ዲ ቲንክ ይቅርታ ሳይደራረጉ። ምናልባት እኛ በዚህ አሁን በዚህ ዘመን ባለው ጭንቅላታችን ይህን እንዴት ይቅርታ ታደረጋለሽ ብለ እናት ልትቆጣ ትችላል። ይህን ይቅርታ እንዴት ታደረጋለ ብለ አባት ልትቆጣ ትችላል። አሁን በእኛ ዘመን አይደለም ምን ያህል ሶፍት ከመሆናችን የተነሳ በትንሽ ነገር ጃምፕ። በእርግጥ አክኖሎጅመንት የሚያስፈልጋቸው ስህተታቸው መታረም የሚያስፈልጋቸው ስህተቶች አሉ። በዛው እንቀጥላለን የማትላቸው አሉ። ገብቷል። ምክንያቱም የነዛ ስህተቶች ውጤት አንተንም ይዞ ገደል የሚገባ ከሆነ አንተንም መስመር የሚያስት ከሆነ አንተንም በኔጌቲቭ ዳይሬክሽን የሚያስኬድ ከሆነ አማራጭ የለም። የነዚህ ስልቶች መፈታት አለባቸው። መጀመሪያ ለአንዴና ለመጨረሻ ጊዜ ሶልቭ መደረግ አለባቸው። ሶ ይቅርታ አርግላት፣ ይቅርታ አርግለት። የምሬን የምትዋደዱ ሰዎች በዚህ ጊዜም ጥሩ ሰዓት ነው። ይቅርታ ተደራረጉ። የምር ጸጽቶት ከሆነ የምር እንደ ጎዳሽ ገብቶት ከሆነ የምር እንደ ሰው ስህተት ሰርቶ ከሆነ የምር ይቅርታ አርግለት በዛ ተጸጽቶ ከሆነ አይደለም። መጀመሪያ ይቅርታ ማለት። በነገራችን ላይ ብዙ ጊዜ ፍቅር ሪሌሽንሽፕ ጋር የሚያወሩም ሰዎችም እኔም በተወሰነ መልኩ ሼር የማደርገው ነገር አለ። ይቅርታ ማድረግን አብረው መቀጠል የተለያዩ ነገሮች ናቸው። ለምን ሲባል ይቅርታ ማድረግ ኦፍኮርስ ያ ነገር እንዳልተፈጠረ መርሳት ነው አይደል። አብረ ከነበር አብረህን መንቀጠልንም ያካትታል አይደለም። ነገር ግን ደግሞ አንዳንድ ስህተቶች ደግሞ ቅድም እንዳልኩት አንተንም አብረው ድራግ የሚያደርጉ አሉ አይደል። አንተንም በዛ መስመር ውስጥ እንድትሄድ የሚያደርጉ አሉ። ስለዚህ ሰው የምሩን ከተጸጸተ ያለች የምሩን ደግሞ ላያረገው ቃል ከገባ የምርም የባህሪ ለውጥ ካሳየ በዛ ነገር ውስጥ በዛ ነገር ውስጥ ካወቀ ለምን ይቅርታ አርጊለት። የምሬ ነው፣ ከሱ በላይ ደካማ ጎንሽን የሚያውቅ የለም። ከሱ በላይ ሽንፈቶችሽን፣ ውስብስብ ህይወትሽን፣ ውስብስብ ባህሪሽን አክሰብት አድርጎ የቆየ የለም። ይቅርታ አርጎ መቀጠል። በነገራችን ላይ የፍቅር ግንስ ደጋግሞ የተናግረው አብረን ስንሆን ለውጭ ያለው ሰው የተሻለ ይመስለናል። ችግር አለ። ቅርታ ስህተቱን እያደከምኩት ወይም እያሳነስኩት ሳይሆን አንዳንዴ ብንወጣም ሰው የተለያየ ችግር አለበት። የምሬ ነው። በቃ ወይ በገንዘብ በምናምን ጎበዝ ሲሆን በሌላ ነገር ሁላችንም ችግር አለብን። እኔም አለብኝ፣ አቢኒም ናት። ሁላችንም አደለም? ግን ችግራችን ይለያያል። አለ ምናልባት የኔ መጀመሪያ ፊት ለፊት አይታይም እየገባ እስትሄድ ሊሆን ይችላል። አደለም? የአቢኒ ፊት ለፊት የሚታይ ሊሆን ይችላል፣ እየገባ እስትሄድ ግን በጣም ጥሩ ሰው ሊሆን ይችላል። ረታሽ የተወሰነውን ስህተት ይቅርታ በማድረግ አለም ፕላስ ደግሞ አንዳንዴ የአንቺ ህይወት፣ የአንቺ ደስታ ከብዙ ፈተና በኋላ የሚሰጥ ሊሆን ይችላል። ግዴታ ሁሉ ነገር እኮ አልጋ ባልጋ ይሆን። በፈተና ውስጥ ያለፈ ፍቅር የለም እንዴ? በፈተና ውስጥ ያለፈ ፍቅር ግነት የለም። ጥሩ የሆኑ ስለታገሰችው፣ ይቅርታ ስላረገችለት፣ ዋጋ ስለሰጠችው አለም ይህ አንዳንዴ ሰዎች ወደ አይምሯቸው እስኪመለሱ ጊዜ ስለሰጠችው ወደ ቦታው የተመለሰ ነገር የለም አለ በጣም ብዙ የሆነ ሰዓት አብደው ለቀው የነበሩ ሰዎች ለቀው ስል ሜንታሊ ሳይሆን በስራቸው ተግባራቸው፣ ያ ትዕግስተኛ የሆነ ሰው ኪፕ አርጓቸው መስመር ይዘው እድሜ ልካቸውን ሲያመሰግኑት የሚኖሩ ሰው አለ። በዛ ደረጃ ፍቅር ካላችሁ ማለት ነው። እሱ ይቅርታ አርግለት የምርኩም ከስስስተ ይቅርታ አርግላት አንተም የምሯን ከትስስተች ትወዳታለት ፈልጋለ ስተቱ ግን ትዝ ይላል። ግን የምር ይቅርታ አርግ፣ በቃ ለአንተም ተደርጎልሃል ከላይ አይደል? እንዳልኩት ቅድም የሃይማኖታዊን ስራ በዚህ ደረጃ ላቀለው ሳይሆን የሱ ውጤት ነው ብዬ ስለማስብ ነው አደለም። ይቅርታ መደራረግ በህይወት ላይ ሰው ከተስጠ፣ ማን ነው ስህተት ያልሰራ? እኔ እንደም አንድ ደስ የሚለኝ እንትን አለ። ከዚህ ውስጥ ኃጢአት የሌለበት በድንጋዩ ገራት የሚለውን አባባል ታውቃለህ? አረ እስኪ ማን ነው? አንዳንድ ቀድመን ስለተያዝን ሌቦች እንባላለን። አ ቀድመን ስለተያዝን አጭበርባሪዎች፣ ቀድመን ስለተያዝን ቺተሮች። ሰሞኑን ቲክቶክም ስገባ እያየው ነበር። እኔ በእርግጥ አልገባኝም ስቶሪ ግን በቃ ቺት ተደራርገው ይመስለኛል። አይደለም የሆኑ ካፕሎች የሚታወቁ እኔ አስቦርት ጋድ እነሱንም አላቃቸውም አላየሁትም፣ ምንከፍቼ ግን ላይቭ ሪከርድ ተደርጎ እንዲህ ስታልፍ አቴንሽንን ይወስዳል። አይደለም በቃ የሆነ ሰው ይከተከታል። አንደስታንድ ስተ ሰርቶ ይሆናል ወይ ሰርታ ይሆናል፣ ግን ቀድሞ ስለተያዘ ነው። አንዳንድ የፍቅር ግንኙነት ውስጥ ራሱ የምር ብሬክ አፕ ያረጋችሁ ሰዎች የምር ቺት አድርጎብሽ ኦር ቺት አድርገሽበት ወይ የምር ጎርተሽ ወይ ጎርቶሽ ወይ ዋሽቶሽ ወይ ዋሽተሽ ያላችሁ ሰዎች እስኪ ቁጭ ብለን እናስበው። የእሱ ስልክ ላይ ስተት ተገኘ። ምሳሌ ነው የምነግራችሁ፣ በራሳችሁ መንገድ አንድስት አናደርጉት። የእሱ ስልክ ላይ ስተት ተገኘ። የምር ያንን ስተት ግን እሱ ላይ ስለተያዘ እንጂ ወይም እሷ ላይ ስለተያዘ እንጂ ያንተ ስልክ ቼክ ቢደረግ በዛች ደረጃ ላይ ያሰረጥር የሚችል ነገር የለም። የምሬን ኮር ከወንድ ጋር ቴክስት ተደራረገች። አንድስት አንድ ስፔንፉል ደባሪ ነው፣ ከባድ ነው። ግን እስኪ ያንተን ስልክ ክፈተው። አሁን ይሄ የሌና ጨዋታ ነው። እስኪ አንተ ስልክ ላይ ገባና ስተት የለም። የምር እሷ ብትፈልግ የምታገኘው፣ አንዳንድ ሰዎችን ደካማ ጎናቸው ላይ ስናገኝ የምንከተክተው ነገር አለ። የወደቁበት ቦታ ስናገኝ ጭፍጭፍ እዛው፣ እኛ ጻድቅ ነን። ልክ አሁን ያልኩት ክርስቶስ ነው ያለው አይደል። ድንጋይ መቷት ሊደበድቧት ሊወግሯት ሲሉ ዝሙተኛ ብለው ነው አይደል፣ ሲሉ ምን አላቸው? ኃጢአት የሌለበት ያርገው ሰው ሁሉ እርስ በርስ ተያዩና ሸሽተው ሄዱ ነው። ይህም እውነት ነው። ቲክቶክ ላይ ውጣ ብቻ ሁሉም እኮ ጻድቅ ነው። ሁሉም ምንም ስተት አይሰራም። ሁሉም ፈተና የለበት። ሁሉም በአሁን ዘመን እኮ ሩቅ አይደለም። ባይዘውኝ ትንሽ ስህተት እኔ ላገኝብ፣ ስልኬን ስጠኝ አልፋ አንድ ሚሊየን ስህተት ስልኬን ብሰጥ ሚሊየን ስተት ትፈልጥ ታገኛለህ። መነኛ ቤኔ አይደለም። ለእኔ ላይ አንዳንዴ ለስቶቻችን ኮንሽየስ አይደለን። በንቃተ ሊና አይደለም የምናረገው። አንዳንዴ ከማመናችን የተነሳ ልክ የሚመስሉ ነገሮች ሁላ አሉ። ምልል ነው ምናልባት ያጠፋችሁ ጥፋት ጥፋት ሊሆን ይችላል፣ ግን አንተም ስላልተያስክ ሊሆን ይችላል እንጂ በጀርባው አረፈ ተቀምጠ እኮ አይደለም። አሁን እንደ ጻድቅ ስትከተክታት ወይም ይቅርታ አላደርግም ብለህ ምርር ብለህ ቆርጠ ስትል ለሚዋደዱ ሰዎች ነው እያወሩ ያለሁት። አሁን አንቺም ቢሆን በዛ ደረጃ በየሰው ፊት የሆነ ነገር የሆነ ነገር ስትዪው የምርሽን ነው የሚደውልልሽ ሰው የለም፣ የምታዋሪ ሰው የለም። አሁን ይህንንማ